የተጅዊት ትምህርት ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ስብሐንሁ ወተዓላ ፈቃድ ሆኖ ዛሬም በድጋሚ ለመገናኘት በክተናል። የዛሬው ርዕሳችን የሚሆነው ወይም ደግሞ የዛሬው ቂራታችን የሚሆነው ሱረቱ ናስ ይሆናል ኢንሻአላህ። ሁላችሁም ተከታተሉ፣ ከዚያ በኋላ ኢንሻአላህ እርማቶችን እንሰጣለን።

ነ ረ ፊኩም ኢንሻላ አሁን የንባብ ማስተካከያውን በተመለከተ ነው የምናየው። ብን ሁሉንም አያቶችን ያው እንሻላ እያንዳንዱን ህግጋት ከዘረዘርን። ምናልባት የወቅት መጣበብ ሊኖር ስለሚችል ኢንሻ አላህ አለፍ አለፍ እያልኩ በጣም ማሳሳቢ እና እንዲሁም ደግሞ በአብዛኞቻችን ጋር የሚከሰተውን ስህተት ኢንሻ አላህ የተወሰነ ዳስስ ዳስስ ለማድረግ እሞክራለሁኝ ሁላችሁም ለመከታተል ሞክሩ ባረከላሁ ፊኩም አወለኛው ቢዳያ እስተዓዳ ልንል ይገባል እስተዓዳ አቀራሩን በተመለከተ ሱራቱል ፋቲሓ ላይ አይተናል እንደዚሁም በስመላንም በተመለከተ ማለት ነው። የመጀመሪያው አንቀጽ ሱረቱ ናስ ቁል አዑዙ ቢረቢ ናስ ይላል። ቁል በምንል ጊዜ ብዙዎቻችን ካፍን ስናወጣ ቁል የምንላለን። የአማርኛችንን ቀ ማለት ነው። የአማርኛችን ቀ ከአረበኛችን ካፍ ጋር አይገናኝም። የአማርኛችን ቀ የምናወጣው በካፍ መውጫ ነው። በማን ካፍና ካፍ በአክሶሊሳን የሚወጡ ሲሆኑ፣ አክሶሊሳን ሁለት መውጫ ቦታዎችን ይዟል። አንደኛው መውጫ የካፍ መውጫ ሲሆን፣ ሁለተኛው መውጫ ደግሞ የካፍ መውጫ ነው። ካፍ ከጉሮሮ ማለትም ከአድነል ሀልቅ ከፍ ብሎ በሚገኘው የምላሳችን ክፍል ከላይኛው ላንቃችን ጋራ በመጣመር የምትፈጠር ሲሆን የምትፈጠር ሲሆን ካፍ ማለት ነው። ካፍ ደግሞ ከካፍ መውጫ በተወሰነ መልኩ ወደ ታች ዝቅ ብሎ ይወጣል ማለት ነው። ስለዚህ ካፍ ድምፁ ይሄንን ሲሆን የካፍ ደግሞ ካፍ የሚል ድምፅ አለው ማለት ነው። ስለዚህ ቀን ስናወጣ የአማርኛችን ቀን ማለት ነው። በየት መውጫ ነው የሚወጣው? በካፍ መውጫ ነው ማለት ነው። ስለዚህ ትክክል አይሆንም ማለት ነው። ካፍን ስናወጣ በቀጥታ ከጉሯችን ከፍ ብሎ በሚገኘው የምላሳችን ክፍል ከላይኛው ላንቃው ጋር ላንቃችን ጋራ በማጣመር ሊፈጠር ወይም ደግሞ ልናወጣው ይገባል ማለት ነው። ቃፍ ይህን ይመስላል ድምፁ። እናም ቁል ልንል ይገባል። ሌላው ከሱ በመቀጠል የመጣችዋ ላም ሱኩን አለች። ላሟን ስናነብ ቁል ብለን ቀልቀላ ማድረግ የለብንም። ቁል ብለን ረገጥ አድርገን ልናነብ ይገባል ቁል። ሌላው ቁል አ ብለን ሀምዛን የምንስባለን። ሀምዛ እና በአይን መካከል ምንም አይነት መሳቢያ የለም ሀምዛን ልንስብ አይገባም ማለት ነው። ቶሎ ብለን ቁል አዑ ለምንሄደው ቁል አዑ ሀምዛን ከአይን ጋ ቶሎ ብለን ማያያዝ ይኖርብናል ማለት ነው። ከዚያ በመቀጠል አይንን ልንስበው ይገባል። ሁለት ሐረካ ከአይን በማ በመቀጠል የመጣው ዋው ሱኩን ነው። ዋው ሱኩን ደግሞ ወደ ዋው መድነት ይቀየራል። ለምን ከበማ ፊደል በመቀጠል ዋው ሱኩን ስለመጣ ዋው ወደ መድነት ይተቀይሯል። ስለዚህ ሁለት ሐረካ ስበል እናልፋለን ማለት ነው። ል ሁ ሁለት ሐረካ በዚህ መልኩ እንስበለን። ሌላው ዛል ነው የመጣችው ከዋው መድ በመቀጠል ዛልን ስናነብ ያው የምትወጣው ባለፈውም ተነጋግረናል፣ የምላሳችን ጫፍ ከላይኛው የፊት ለፊት ጥርሳችን ጫፍ ጋር አብሮ በመጣመር ነው፣ ዘል የሚል ድምፅ የሚሰጠን። ስለዚህ ቁል አዑዙ በዚህ መልኩ ልናወጣው ይገባል። ቁል አዑዙ ቢረቢ ና ስንል ቢሮ ራን ወፈር ማድረጉ ጥሩ ነው፣ ቆንጆ ይሆናል። ማወፍር አለብን። ራ ምን ጊዜም ፈትሐና ሲሆን ተወፍሮ የሚነበብ ስለሆነ ማለት ነው። ቁል አዑዙ ቢረቢ ቢናስ ኑን ላይ በደንብ ልናጠብቆ ይገባል። የተወሰነ መሳብ አለብን። ንመደላ አሪጥ ልሱኩ ነው የሚሆነው። ሌላው አናስ ብለን ሲልን ቀለቀል አድርገን ማንበብ የለብንም። እዛው ረገጥ አድርገን ነው ማንበብ ያለብን። መሊኪነስ ስንል ማሊኪነስ ሳይደለም። ይህን ሲነበብ ማ ብለን ሁለት አረካ ወይም ደግሞ እዛ በላይ መሳብ የለብንም። ሳንስብ ሚምን ከላም ጋር ቶሎ ብለን ነው፣ መሊኪናስ በዚህ መልኩ ማንበብ ያለብን ማለት ነው። ሌላው ኢላሂናስ ስንል ኢላ ብለን ምንስባለን? ኢላሂናስ ብለን ሀምዝ አይስብም። ቶሎ ብለን ሀምዝን ከላም ጋር ማያያዝ ይኖርብናል። ኢላ ቶሎ ብለን ማለት ነው። ኢላ ከዛ በኋላ ከላም በመቀጠል አሊፍ ሰራ ወይም ደግሞ ከላም በመቀጠል አሊፍ መዳለች ላሟን የሁለት ሀረካ ያክል መሳብ ይኖርብናል ማለት ነው። ኢላ ሁለት ሀረካ ኢላሂ ኢላ ሁለት ሀረካ አስበን ማለፍ ይኖርብናል። ኢላሂናስን ኢላሒናስ ብለን ሃን አቅሷል ሐልቅ ላይ የምትወጣዋን ሃ በወሰጠል ሀልክ የምናወጣ እንኖራለን፣ ወይም ደግሞ ወደ በመካከለኛው የጉሩሯችን ክፍል ጋር የምንወጣ ይኖራል ምናወጣ እንኖራለን። ይህንን ማስተካከል ይኖርብናል። ኢላሂናስ ነው እንጂ ኢላሂናስ ብለን ሀ አድርገን ማንበብ የለብንም። ሌላው ሚንሸሪ ስንል ሚንሸሪ ይቺ ሚን ከምትለዋ መጨረሻዋ ፊደል ኑኒስ ሳኪና ናት። ከኑኒስ ሳኪና በመቀጠል ሽን ነው የመጣው። ሽን ደግሞ የኢኽፋ ፊደል ስለሆነ ኑኒስ ሳኪናን ወደ ሽን በባህርና በኢድራም ባህሪ ወይም ደግሞ በመጨፍለቅና በግልጽ በማድረግ ባለ መካከል ባህሪ ማለት ነው። ባለ ባህሪ መካከል ነው የምናነበው፣ በኢዝሃርና በኢድራም መካከል ይፋ አድርግ ወይም ደግሞ ሸሽገን ነው የምናነበው። ስንሸሽገው ሚንሸሪ ሚንሸ ምናደርጋለ ሚን ሸሪ ብለን ግልጽ አናደርግም፣ ወይም ደግሞ ሚሸሪ ብለን ኢድራም አናደርግም። ስለዚህ በሁለቱ በኢዝሃርና በኢድራም መካከል አድርገን ነው ማንበብ ያለብን ኑን ሳኪንን ወደ ሽን ስንሸሽግ ማለት ነው። ሌላው ራ ላይ ሚንሸሪ እንላለን። ሚንሸሪ ራዚ ላይ ተቀጥሎ መነበብ ያለበት ነው። አንዳንዶቻችን ሚንሸሪ እንላለን። ይህ ትክክል አይደለም። ሚንሸሪ ራምንት መሆን አለበት፣ ተርቂቅ መሆን አለበት ማለት ነው። ሌላው ቶሎ ብለን ራን ከስራ ተርቂቅ አድርገን ከነበብን በኋላ ለአምጋ ቶሎ ማያያዝ አለብን። ሚን ሸሪ ልወስዋሲ ልኮነስ ሽፉ። እዚህ ላይ ራ ከስራ ሲሆን ምንጊዜም ቀጭን ሆኖ ነው የሚነበበው። እንዲሁም ደግሞ ስለሚጠብቅም ደግሞ የበለጠ ግልጽ ይሆናል ማለት ነው። ሚን ሸሪ ልወስዋሲ ልኮነስ ሚን ሸር ልወስዋስ ልኮናስ በዚህ መልኩ ራን ተርኪክ አድርገን አግጥነን እንዲሁም ደግሞ ከስር አድርገን ቶሎ ብለን ላም ጋራ አያይዘን እናነባለን። ሚን ሸሪል ብለን እንደዚሁ ላምን ቀልቀላ ማድረግ የለብንም። እዛው ረገጥ አድርገን ነው ማንበብ ያለብን። አልወስዋ ዋውን እንደዚሁ ሁለት ሐረካ መሳብ አለብን። አልወስዋ ዋ ብለን ሁለት ሐረካ እንስባለን። አልኮናስ የሚለው ደግሞ አልኸናስ ኻን አልሀናስ የምንል እንኖራለን። አልሀናስ እንደዚህ ሳይሆን አቀራሩ አልኻ ኻ የምትወጣው በአድነ ልሓልክ ወይም ደግሞ ለአፋችን ቅርብ በሆነው የጉሮሯችን ክፍል ጋር ስለሆነ ኻ ድምፁ የተወሰነ ደመቅ ያለ ነው። ከነሓ ከነሃ ማለት ነው። የተወሰነ መልኩ የደመቅ ያለ ስለሆነ አልኻ ኻነ ወይን መውጫ ቦታቸው አንድ አይነቱ፣ ስለዚህ በደንብ አድርገን ልናወጣው ይገባል። አልኸናስ

እንግዲህ አራተኛዋን አንቀጽ ላይ ለምንድነው ትኩረት ያደረግኩበት? ብዙዎቻችን ሚን ሸሪ ስን ረዋን እያወፈን ስለምንቀራ እና እንደዚሁ ደግሞ አልኸናስ የሚለውን አልኸናስ እያን ስለምናነብ ነው። ስለዚህ ትኩረት አድርጋችሁ በደንብ መለማመድ ይኖርባቸዋል። ሌላው ለ የወስዊሱ ለ ላሙ ሸዳ ስላለው መጥበቅ ይኖርበታል፣ አለ ስራ ነው። እንደዚሁም ደግሞ የመድ ተከትሎ ስለመጣ ለ ብለን ለን የተወሰነ ሁለት ረካክል ሳባ አድርገን ማንበብ ይኖርብናል። ለ በዚህ መልኩ ማለት ነው። ሌላው ወስዊሱ ወስዊሱ ቶሎ ብለን ወስዊሱ እያልን ሳይሆን ወስዊሱ ይወስ ዊሱ በዚህ መልኩ ቶሎ ብለን ምንም አይነት በመካከላቸው ከያ ከዋው ከሲን ከዋውና ከሲን ላይ መካከል ማለት ነው። ምንም አይነት የመሳቢያ ፊደራቶችን ስለማናገኝ ቶሎ ብለን ነው ቀርተን ማለፍ የሚኖርብን። ይወስ ዊሱ፣ ይወስ ዊሱ ሙሽ። ይወስ ዊሱ ብለን በዚህ መልኩ ስበን አይደለም የምንቀራው። ይወስ ዊሱ ብለን ቶሎ ብለን ነው ቀርተን ማለፍ ያለብን። ሌላው ፊሱ ስንል ፋከስራ እንደዚሁም ደግሞ በመቀጠል የአመድ የምናገኘው ፊ ብለን ሳብ ማድረግ አለብን። ፊ ሱ ፊ ሶ ዱ ፊ ሳብ ያደርጋል። ሷድን አንስበውም ዱ ስንል ደግሞ ዳልም የሁለት አረካ ያክል ሳብ እናደርገዋለን። አለዚ ዩወስዊሱ ፊ ሱዱሪ ናስ

እዚህ ላይ ሚናል ጂንነቲ ስንል መጠንቀቅ ያለብን ቦታዎች አሉ። እዚ የተከታተሉ ሚናል ስንል ላሟ ላይ ረገጥ ማድረግ አለብን። ሚናል እያን ላሙ ቀለቀላ ማድረግ የለብንም። በመቀጠል ጂም ከስራ ነው። ጂም አንዳንዶቻችን ሚናል ጀ ብለን የምንቀራለን። እዚ ላይ ጂም ከስራ ነው። ጂም ፈትሐ ካደረግነው ማዕናው በራሱ የሚቀየርበት አጋጣሚ ሊኖር ስለሚችል ሚነል ጀነቲ ሳይሆን ሚነል ጂነቲ። ጂ ከስራ ባህሪው የታችኛው ይህ የታችኛው መንጋጋችን ማለት ነው፣ ወደታች ዝቅ ማለት። ይህ የከስራ ባህሪ ነው። ስለዚህ ሚነል ጂ ስንል ሚነል ጂ ወደታች ይሄኛው ወደታች ዝቅ ማለት ይኖርበታል ማለት ነው። ስለዚህ ሚነል ጂነቲ ሚነል ጂነቲ ጅምን ከስራ እናደርጋለን። ከዚያ በመቀጠል ኑን ፈትሐ ሸዳ ነው እና ተብቋል፣ የተወሰነ እንዘገያለን። እንደዚሁም ደግሞ ታ ከስራ ነው፣ ሚነል ጂነቲ። ከዚያም ወናስ የሚለው ኑንም ማጥበቅ ይኖርብናል፣ ይህንንም የተወሰነ ዘጌት እንልበታለን ማለት ነው። ወናስ በዚህ መልኩ እንቀራለን፣ እንሻላ ጅነቲ ወናስ። እስኪ አንድ ጊዜ በአንድ ላይ እስኪ አንድ ጊዜ ድገሙት። እንሻላ እንግዲህ ዛሬ ሱረቱ ናስ ይህንን ይመስላል። ባረከ ላሁ ፊኩም። በሚቀጥለው ፕሮግራማችን እንሻ ላ ሱረቱ ልፈለቅን ይዘንላችሁ እንቀርባለን።